አሁን የቱ ፍቅረኛ፣ የቱ ጓደኛ፣ የቱ ምን እንደሆነ ታውቃላችሁ። ኢትዮም ላይ እሱ የሚያመጣው ጓደኛ አይነች ይባላል መልሰው

አበጣን አበጣ ምን አገባች? የሚነገረው ነገር ነገር ሰው ሞኝ ያደርጋሉ። ገባሽ እንደዚህ አፍቃሪ ምናምን ይመስላል። ስለዚህ

ለመሰለሽ ክብር ካለሽ ራስሽ ትቀብሪያለሽ እንጂ እነዛ ራሳቸው ዝቅ የሚያደርጉ። አዎ እነዚህ ሸቃላ የሚባለው የሰው ሰው አፈቅራለሁ ፎቶ አፈቅራለሁ ምናምን የሚሉት እነሱ እዛው ከክሎሮሱ ጋር ከሽንት ቤቱ ጋር ከማዳባቸው አር ጋር እያሸተቱ እዛው ይስከሩ ነፖሽ። ይሄ እንትን አይደለም ግን፣ እንዴ ራስሽንማ ዝቅ አታደርጊው! ማነሽ? አንቺ ነገ ጠዋት የት እንደምትደርሺ ታውቂያለሽ?

ማገልገል የሌላቸው ሴት ያላቸው ቢሆን ዝም ብለው ይለፋገዳሉ።

የሚያዘጋጁ ስራ አለ ለስደተኞች ብለው የሚሰሩ ስራ አለ። ያለው የሚሆነው ለምን እንደው ታውቂያለሽ፣ እሱ እንትን አይደል ደራሲ የምኮ ነው። ገባሽ? ያው እንትኑን ነው የሚጠቀመው፣ ካራክተሩ ነው የሚጠቀመው። ገባሽ?

መሽረታችለ ማለት ነው ማለት ነው። ሁላችሁም ስሙማ፣ ለምንድን ነው እናንተ እኛንም ማሳበረታችሁን ነው? ጥያቄ ነው። እውነት እህታችሁን አሳድጓት። እውነት ነው። አርጊው ኮንስ እናረግሻለን። ማርያምን አይከፈልበትም። እስቲ ነገር አርጊ ነገር አርጊ ሼር አርጊ። እኔ አላቅም። ኮሳኒ ታቂያነሽ ሰብስክራይብ አረግሻለ። አይከፈልበት አይከፈልበት። ምንድነው? ታከ ታከ ነው። ሳኒ ሰብስክራይብ ሰብስክራይብ፣ አርቲክል እኛንም አበራታቱ። አማርኛ ጠፋብኝ። እንደዛ እኔ በእርግጥ በድምጽ ምናምን ሰርቼበት አላውቅም፣ ግን አይደለም ሌባ አይደለሁም። ይኸውላቸው አሁን እንኳን የስደት ሆነች ብናበረታታት ምንም ችግር የለውም። ባቦለጅ ምንም ለማይታወቅ ሰው እራሱ እኮ ሰው ያበረታታል። እንኳን ስደት ላይ ተንከራታይ የሆነች አድርጎት ማርያምን አድርጓት ማርያምን እናደርጋታለን

ሁ ስክሪበር ወ ከታች ሰላሳ አራት ሰዎች አላቸው። አይከፈልበት። እኔን አታበረታቱኝ። እመጣችሁን በእውነት አይ፣ ይደረግልሻል። አላረግም። አሚና ማለት ነው። ተክልሻለሁ በእናትሽ

አን ጉኛርጉኝው ሃይማኖት አባይ ብላችሁ ፎቶ እንዳትዘገዝጉኝ እባካችሁ፣ ስእናድንዋሉ አደራ። እረ እነዚህ ምን ጭንቅላት አላቸው ብለሽ ነው። ሊያደርጉ ይችላሉ እኮ እነዚህ። እናንተን አይደለም ሌሎቹን ነው የምለው። መጥፎ ነገር አላደረግም። ማሬምን እኳትሳቻ እግዚአብሔርን ነው የምላችሁ ነገር ከመናገር

አይደለም። ይሄ ግን እኮ ተቃውሞ ይህ እኮ ቅመሟ እኮ የኛ ነው። የብሩኬ ሌላ ስም ነበረ። ለምን ተቀየረ? ይሄ የራሱ መቃወም አለብን። እውነት ሰላማዊ ሰልፍ መውጣት አለብን።

ይቅርታ ልልሽ ነው። እሺ እማ እና ቢናገሩ ደግሞ በዚህ መናገር ቀርቶ ዘግዝቀዋል ምናምን ችግር የለም። ኖ ኖ ኖ እኔ ነኝ እኔ ነኝ ለራሴ ነው ያልኩሽ። እሺ ይቅርታው ለራሴ ነው። አንቺ ደግሞ ለቀልድ ነው ያልሽ ሊሆን ይችላል። ይቅርታ ነው ምን ብዬ ሆን እኔም እኔ ኖ ኖ ኖ አይደለም። በባለፈው ላይቭ ላይ እያየውሽ ማለት ነው።

እኔ ማሪ ይቅርታ እሺ ችግር የለም ማሪ እኔ ያንን ነገር ያረኩት ምንድን ነው ሴራቸውን ለማክሸፍ ነው እንጂ የተሳደበ እየተሳደብ ግን ማለት ነው። እሷ ደግሞ አሁን ለሚረዳ አሁን እኔ በጣም ስለተረዳሁ አዙሬ እንትን ስላልኩ ነው። ቆይ ቅርታ የጠየኩኝ ገባች። እኔ አልተሳደብኩም ግን ገረመኝ ነው ያልኩት። ለምን እሷም በጣም አውቃታለሁ፣ ሼር ስታረግ ስትታገር በጣም